ሰበር ዜና ጀነራል አያናቱራ ላይ መለስ እስከ ወዳኛው ተሸኘ። በጎንደር ጎርጎራ በተከሰከሰችው ሄሊኮፕተር ላይ ከፍተኛ ጉዳት አስተናግዶ ለሕክምና ወደ ጦር ኃይሎች ሆስፒታል ተወስዶ የነበረ ቢሆንም ሕይወቱን ግን ለማትረፍ አልተቻለም። ጤና ከፋኖ ዴይሊ ሚዲያ የአመሻሽ ሰበር መረጃዎችን አጠናቅረን ወደ እናንተ ጆሮ እናደርሳለን። ውድ አድማጭ ተመልካቾቻችን ይህንን ብቻ ሳይሆን በርከት ያሉ አበይት መረጃዎች አሉን። ለተከታታይ አምስት ወራቶች ሲሰለጥኑ የነበረው የደጃኑ ዛምብራ ብርጌድ ሁለተኛ ዞር ልዩ ኮማንዶውን አስመርቋል። በወሎ ቀጠና ደግሞ የምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሶስተኛ ራያ ሻለቃ ቀኝ ራያ ቆቦ ዞብል ተራራ ላይ ታላቅ ጀብዱ ተጎናጽፏል። በተለያዩ ወደ ግንባሮች ከፍተኛ ጀብዶችም የተከፈሉባቸው ቀጠናዎች ስለምሯቸው ታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናም ጦር የተውጣጡ በርካታ የፋኖ አባላት ከፍተኛ ድል ተቀዳጅተዋል። በዝርዝር እንመለከተዋለን። እንደዚሁ በሌላኛው ቀጠና በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድ ለተከታታይ ወራት የሰለጠኑ የፋኖ አባላት እየተመረቁ ሲሆን፣ በወሎ በዋግ ህምራም ዶርቅ ቀጠና በተደረገ ላስ ጨራሽ ውጊያ ሻምበል መሪውን ጨምሮ ከአራት በላይ የአገዛዙ ወታደሮች ሲገደሉ ሁለት የሚሊሻ አባላት መማረካቸው ተሰምቷል። ቀደም ሲል የነገርናቸውን አበይት መረጃዎች በዝርዝር እየተመለከትናቸው ቆይታ እናደርጋለን። ውድ አድማሽ ተመልካቾች እናንተ ምስከ ፍጻሜው ድረስ በመቆየት አመሻሽውን እየደረሱን አበይት መረጃዎችን በዝርዝር እንድታደምጡ አክብሮታዊ ግብዣችን ነው። አብራችሁን ቆዩ። ጀነራል አያና ቱራ ላይ መለስ ተሸኘ። በጎንደር ጎርጎራ በተከሰከሰችው ሄሊኮፕተር ላይ ከፍተኛ ጉዳት አስተናግደው ለሕክምና ወደ ጦር ኃይሎች ሆስፒታል ተወስዶ ህይወቱን ለማትረፍ ርብር ቢደረግም እስትንፋሱን ማስቀጠል ባለመቻሉ አገዛዙ ቤቱ ውስጥ ለቅሶና ዋይታው ደርቷል። የአገዛዙ የአሽከርና ሎሌ ሆኖ የአማራን ሕዝብ ሲጨፈጭፍና ሲያስጨፈጭፍ ስቃይና መከራ ሲያደርስ ኑሮ አሁን ላይ የግፍ ጽዋው ሞልቶ በመፍሰሱ ጀነራሉ አያናቱራ ከአሁን በኋላ ህዝባችን ላይ መከራና ስቃይ አያደርስም። ምክንያቱም ምሽቱን አሸልቧል። ጀነራል ተብየው ከሰሜኑ ጦርነት ጀምሮ እስካሁን ድረስ የመንግስት ቀኝ እጅና ተላላኪ በመሆን ያገዛዙ ታማኝ ተብሎ ቤተመንግስቱ ባሉ ሰዎች የሚታመን ሌባና ዘራፊ ጭምር ነበር። በሄሊኮፕተር አደጋው ቀደም ብሎ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ አቶ ብዙየው ብርሃኑ መሞቱን የመንግስት ሚዲያዎች እየዘገቡ ቢሆንም የሌሎች ሙትና ቁስለኞች ፖለቲካው ላይ ከፍተኛ ስብራትና ውርደት ስለሚያመጣ በከፍተኛ ሚኒስተር እንድያስ ትእዛዝ የወረደ ቢሆንም ከፋኖ መረጃ ክፍላችን ማምለጥ ባለመቻላቸውም ጀነራሉ አያና ቱራ ሞትን ነፃነት ፈላጊው ህዝባችን በኩራት እናበስራለን ሲል የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የፋኖ አደረጃጀቶች መረጃውን አድርሰዋል። በትናንቱ የሄሊኮፕተር አደጋ በርካታ ጀነራሎችና አጃቢዎቻቸው እንደዚሁም ከከፍተኛ ባለስልጣኑ አገኘሁ ተሻገርን ጨምሮ በርካቶች ከፍተኛ ጉዳት አስተናግደው የሕክምና ክትትል እያደረጉ ስለመሆኑ ታውቋል። እነሱም ብቻ ሳይሆኑ የጋዜጠኞች ቡድን አባላትም እንደዚሁ የአደጋው ሰለባ ስለመሆናቸው ተሰምቷል። ፋና ቴሌቪዥን ጋዜጠኛ ማሌት እንደዚሁም ከኤቢሲ እና ከሌሎች የሚዲያ አውታሮች የሚገኙ ባለሙያዎችም ከመለስተኛ እስከ ከፍተኛ አደጋ እንደደረሰባቸው ለሚዲያችን የደረሰው መረጃ ያመለክታል። ውደርማች ተመልካቾቻችን መረጃችን አሁንም እንደቀጠለ ነው። ለተከታታይ አምስት ወራቶች ሲሰለጥን የነበረውም የደጀኑ ዛምብራ ብርጌድ ሁለተኛ ዙር ልዩ ኮማንዶን አስመርቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር የዛምብራ ብርጌድ ለተከታታይ አምስት ወራቶች ሲሰለጥኑ የቆዩ የሁለተኛ ዙር ልዩ ኮማንዶዎች ሰኔ 9 ቀን በደማቅ ሁኔታ ተመርቀዋል። በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ዛምብራ ብርጌድ ሁለተኛ ዙር ያሰለጠናቸውን ልዩ ኮማንዶዎችም በደማቅ ሁኔታ ያስመረቀ ሲሆን በምርቃት ስነ ስርዓቱ በክብር የተገኙት የዛምብራ ብርጌድ አመራሮችና አባላት፣ እንዲሁም የሃይማኖት አባቶች እና የሀገር ሽማግሌዎች፣ የአካባቢው ማህበረሰብ በተገኙበት ነው በደማቅ ሁኔታ የተመረቁት። የስምንተኛ በላይ ዘለቀ ክፍለ ጦር ተመሳሳይ ልዩ ኮማንዶዎች ስልጠናዎችም ወደፊት ይቀጥላሉ ሲል መረጃውን ያጋራው የአማራ ፋኖ ብሔራዊ ኃይል ስምንተኛ በላይ ዘለቀ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ነው። በዚሁ ወደ ወሎ ቀጠና መረጃችን እንሸጋግራለን። ውድ አድማጭ ተመልካቾቻችን፣ በወሎ ግንባር በዋግ ህምራም ደወርቅ ቀጠና በተደረገ ውጊያ ሻምበል መሪውን ጨምሮ ከአራት በላይ ያገዛዙ ወታደሮች ሲገደሉ፣ ሁለት የሚሊሻ አባላት ደግሞ መማረካቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ ሳምነው ኮር ስር አዲስ የተቋቋመው ዋግሹም ማሱ ብርጌድ ፋኖዎች እና በብልጽግና መራሹ መከላከያና ሚሊሻ መካከል በተደረገ አውደ ውጊያ ጠላት ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሷል። በላስታ ጀነራል አሳምነው ጽጌ ኮርስ ስር የሚገኘው በዋግ ህምራ ዞን ድሃና ምደወርቅ ቀጠና የሚንቀሳቀሰው ዋግ ሹም አድማሱ ብርጌድ ሻለቃ አንድ አስፋው ሻለቃ ከሰብሃ አርቢት ቀማርያም በመንቀሳቀስ አርቢት 03 ቀበሌ ልዩ ስሟ ሚንሻዋ ሰኔ 10 2017 ዓም ከንጋቱ 11 ሰዓት ጀምሮ ለፈጣ በመጣል በአገዛዙ ሚሊሻ ላይ ጥቃት በመፈጸሙትና ቁስለኛ የታቀፈ ሲሆን ሁለት ሚሊሻ ሁለት ሲሜኖ ክላሽ አስር ቦምብ አንድ መቶ ሀምሳት ተኳሽ ሁለት የወገብ ትጥቅ መማረኩና በሌላ አቅጣጫ በዚሁ ብርጌድ ሻለቃ ሁለት ቢትወደድ ሻለቃ አባም ቀጠና ከሰላምሬ እስከ ዱራ በመቆጣጠር ሰኔ አስር 2017 ዱራ ከተማ ላይ ጥቃት በመፈጸም በአገዛዙ ሰራዊት ላይ ድል በመቀዳጀት ሻምበል መሪውን ጨምሮ አራት አስክሬን አስታቅፈው ከስድስት ኩንታል በላይ ሬሽን ማርከው ወደ ቀጠናቸው ተመልሰዋል። በሌላ ዜና ግዳን ላስታ ቀጠና የብልጽግና መራሹ ኃይል በስጋት በውር ድንበር ከባድ መሳሪያ በመተኮስ ንጹሐንን መጨፍጨፉን ቀጥሎበታል። ሰኔ 9 ቀን 2017 ዓም ከግዳን ወረዳ ሙጃ ማርያም ላይ ፋኖች መጡብኝ በሚል ዙ23 ደጋግሞ በመተኮስ ሪቃች ሜዳ ከምትባል ቦታ የከባድ መሳሪያው አረር አርፎ አቶ አደሴ የመለሰ የተባለን የአራት ቤተሰብ አስተዳዳሪ ግለሰብ እርሻው ላይ ምስር እየነቀለ ባለበት በከባድ ሁኔታ የቆሰለ። ሌሎች ሶስት ግለሰቦችን በከባድ መሳሪያው ፍንጣሪ የተጎዱ ሲሆን አንድ አህያና ሶስት በጎችንም ገድሏል ሲል የአማራ ፋኖ ብሔራዊ ኃይል የወለው ላስታ ሳምነኮር የሕዝብ ግንኙነት መምሪያም ያደረሰን መረጃ ያመላክታል። እንደዚሁ በወሎ ግንባር የተለያዩ ቀጠናዎችም ከፍተኛ ድል እየተመዘገቡ ቀጥለዋል። ከትላንት እስከዛሬም ለአብነት ያክል የምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሶስተኛ ራያ ሻለቃ ራያ ቆቦ ዞብል ተሮበር ላይ ታላቅ ጀብዶ ፈጽሟል። በአምራ ፋኖ ብሔራዊ የምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሶስተኛ ራያ ሻለቃ ቃኝ ራያ ቆቦ ዞብል ልዩ ስሙ ተሮበር ላይ የፋሺስቱ አገዛዝ ዙፋን ጠባቂ የሰራዊት ኬላ አድርጎ ህዝብን እያሰቃየ ያለበት ቦታ ላይ በዛሬ ሁለት ሰኔ አስር ቀን ንጋት ደፈጣ በመያዝ ከሀያ በላይ ሙትና ቁስለኛ በማድረግም ታላቅ ጀብዶ ተጎናጽፏል። ጥላት ለበርካታ ጊዜያት ስንቅና ንብረት እንዳይደርሰው በማድረግ አስጨንቀውት ያለው ኃይል አመች ጊዜ በመፈለግ በደፈጣ ሙትና ቁስለኛ በማድረግ እንዲሳቀቅ፣ እንዲሰላችና እንዲማረር ብሎም በቀላሉ በውጊያና ያለውጊያ እንዲፈራረስና እጅ እንዲሰጥ እንዲሁም እየኮበለለ ፋኖ እንዲቀላቀል እያደረጉት ይገኛሉ። መዳረሻው ድልና ነጻነት የሆነ የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል የወሎ ቤታ መሐራም ቀጠና የፋኖ መምሪያም የህዝብ ግንኙነት ክፍል የላከው መረጃም ያሳያል። ውድ አድማሽ ተመልካቾቻችን መረጃችን አሁንም እንደቀጠለ ነው። ወደ ጎጃም ዳግም እንመለሳለን። በጎጃም የተለያዩ አውደውጊያዎችን ከማድረግ ጎን ለጎን እንደዚሁ ወታደራዊ ስልጠናዎችን በመስጠት ከፍተኛ ጀብዶችና ድሎች እየተገኙ ይገኛሉ። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር ለስድስት ተከታታይ ወራት ያሰለጠናቸውን ግዙፍ የኮማንዶ ኃይል አስመርቋል። በክፍለ ጦሩ ስር የሚገኙ የተለያዩ አደረጃጀቶች ለስድስት ተከታታይ ወራት ያሰለጠናቸውን ግዙፍ የኮማንዶ ዩኒት ኃይል በደማቅ ሁኔታ ሲያስመርቅ፣ በምረቃ ፕሮግራሙ ላይ የአማራ ፋኖ ብሔራዊ ኃይል ጎጃም ማዕከላዊ ኮማንድ ስራ አመራር አባል ሻለቃ ዝናቡ ልንገረው፣ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አደረጃጀት መምሪያ ኃላፊ አርበኛ ሸቱ ጌትነት፣ እንደዚሁም ደግሞ ሌላኛው አርበኛ የስልጠና መምሪያ ኃላፊው አምሳለቃ ታዬ ብርሃኑና የጎጃም ቀጠና ጽፈት ቤት ኃላፊ አርበኛ የተባረከ አንዳርጂ እንደዚሁም የምክትል ህዝብ ግንኙነት ኃላፊ አርበኛ አስቲበል አለሙና የሁለተኛ ተፈራዳም ጤ ክፍለ ጦር እና አምስቱም የብርጌድ አመራሮች ተገኝተዋል። እናሰለጥናለን፣ እንዋጋለን፣ እናዋጋለን፣ እናደራጃለን፣ እናስታጥቃለን፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል የአማራ ፋኖ ብሔራዊ ኃይል ለጎጃም ቀጠና ሁለተኛ ተፈራዳም ጤ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አለሙ መለሰ ያጋራው መረጃ ያሳያል እኛም

ወደ አድማሽ ተመልካቾቻችን በተለያዩ ግንባሮች እየተደረጉ የሚገኙ አውደ ግንባሮችና ትንቅንቆች ተጠናክሮ የቀጠሉ ሲሆን በአገዛዙ ኃይል በኩል ከየአሃዳቸው እየከዱ በተለያዩ የፋኖ አደረጃጀቶች የሚጎርፉ የአገዛዙ ሰራዊት አባላት በየጊዜው ቁጥራቸው እየተበራከተ ይገኛል። በፋኖ በኩል የመልካም አቀባበል እየተደረገላቸው ሲሆን ከነክላሻቸው ክላሻቸው፣ እንደዚሁም የቡድን እና ከባድ መሳሪያዎችን ይዘው የሚገቡም ካለ ጠቀም ያለ ጉርሻ ሳንቲም እየተዘጋጀላቸው በትግሉ መቀጠል የሚፈልጉ የህሉና ትግሉ ተቀላቅለው እንዲቀጥሉ ወደ ቤተሰብ መመለስ የሚፈልጉት ደግሞ አስፈላጊው መሰረታዊ ነገሮች ተሟልተውላቸው ወደ የቤተሰቦቻቸው እየተሸኙ ስለመሆኑና ከቤተሰብ ከደረሱም በኋላ እየደወሉ ለጓዶቻቸው በመግለጽ አሁንም ከየህዳቸው የሚወጡ የአገዛዙ ሰራዊት ቁጥር እንዲጨምር እያደረጉት ስለመሆኑ ለማወቅ ተችሏል። በተለያዩ ቀጠናዎች የሚገኙ የአርማብትናና የሚኒሻ አባላትም የህሉና ትግሉን አስፈላጊነት በመረዳትና አገዛዙ በንጹሐን ላይ የሚያደርሰውን ተደጋጋሚ በደልና ግፍ በመመልከት ወደ ፋኖ እየተቀላቀሉ ስለመሆኑ ለሚዲያችን የደረሰው መረጃ ያሳያል። ወደ አድማሽ ተመልካቾቻችን፣ የአማራ ፋኖ እያደረገ የሚገኘው ትጋድሎ በአራቱም አዘናት ተጠናክሮ እየቀጠለ ሲሆን የአደረጃጀትና ራስን የማውቃት ስራዎችም ጎን ለጎን እየተሳለጡ ይገኛሉ። ክረምት ከመግባቱ በፊት የፋኖ አደረጃጀትን ደመሳለሁ በሚል እስከ ቀበሌ መዋቅሩ ለማስፋት እና ቀጠናውን ለማስፋት እንቅስቃሴ ያደረገ የሚገኘው የአገዛዙ ኃይልም ይኸው ከሰኔ ሰላሳ በፊት ያለ ኦፕሬሽን ሰኔ አጋማሽ ላይ ይገኛል። ይሁንና ግን እየተገኘ የሚገኘው ውጤት በተቃራኒ ሆኗል። ፋኖ እድል እየቀናው፣ የአገዛዙ ኃይል ደግሞ ቀጠናዎቹን እየለቀቀ በርካታ የቡድንና የነፍስ ወከፍ መሳሪያዎችንም ለፋኖ እያስረከበ ከቀጠናው እየወጣ ነው የሚገኘው። መረጃችን መረጃዎችን በዚሁ ተጠናቋል። ከእኛ ጋር ስለቆያቸው እጅግ አድርገን እናመሰግናለን። በነገው የመረጃ ሰዓት በሰላም እያገናኘን አዳዲስ እውነቶችን ይዘን እንቀርባለን። ሰላም ሁኑ።